ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። አስፈሪው ወረርሽኝ ተስፋፋ። ማርበርግ ቫይረስ ከጂንካ በተጨማሪ በሐዋሳ፣ በአዲስ አበባ፣ በአርሲ መከሰቱ ተመላክቷል። የጤና ሚኒስቴር በዚህ አደገኛ በሆነው ማርበርግ ቫይረስ ወረርሽኝ የተያዘ ተጨማሪ ሰው ማግኘቱን ይፋ ማድረጉ የበለጠ አስደንጋጭ ሆኗል። በሐዋሳ ሪፈራል ሆስፒታል በበሽታው ሰው መሞቱ የበለጠ ከባድ ያደርገዋል። ማርበርግ ቫይረስን በተመለከተ አሁናዊ መረጃዎችን ጨምሮ በሽታው እንዴት ይተላለፋል፣ እንዴት መከላከል ይቻላል፣ በሽታው በትክክል የት የት ተገኝቷል የሚለውንና ስለ ማርበርግ ቫይረስ እስካሁን ያልተሰሙ መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየውም በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታወቀም። ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን መሰረት ሜዳ ከጤና ባለሙያዎች መስማቱን ዘግቧል። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ገብተው ከነበሩ ሶስት ሰዎች መሃል የአንዱ ህይወት እንዳለፈ ሚዲያችን ያረጋገጠ ሲሆን ሁለቱ ደግሞ በከፍተኛ ክትትል ክፍል አይሲዩ ውስጥ እንደሚገኙ ታውቋል። ከስር የምትመለከቱት ምስል በሐዋሳ ሪፈራል ሆስፒታል ያሳለፍነው እሁድ የነበረውን ሁኔታ ያሳያል። አንድ የሆስፒታሉ ባልደረባ ታማሚዎቹ ከበርካታ ሰዎች ጋር ንክክ የነበራቸው፣ ይህም ከፍተኛ ድንጋጤን ፈጥረዋል በማለት ተናግረው፣ ሁሉም የጤና ባለሙያ መረጃውን እንዳያወጣ ማስፈራሪያ የደረሰው መሆኑን ጠቁመዋል። በሌላ በኩል ከትላንት ወዲያ ምሽት ለትላንት አጥቢያ የማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ደም መፍሰስ ምልክቶችን ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸውን የሆስፒታሉ ምንጮቻችን ተናግረዋል። አንዳንድ ምልክቱ ያለባቸው ሰዎች ትላንት ምሽት ገብተዋል፣ ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። በአፍና አፍንጫ ደም መፍሰስ ምልክቶችን አሳይተው ነበረ ብለው ምንጮች ለመሰረት ሚዲያ መናገራቸውን ሚዲያው ዘግበዋል። ይሁንና በአዲስ አበባ እስካሁን ያለፈ የሰው ሕይወትን እንደሌለ ተናግረዋል። በአርሲ ዞን አስኮ ወረዳ ሁሉ ቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን ሚዲያዎች ትላንት መዘገባቸው ይታወሳል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል ሲሉ እማኞች ለመሰረት ሚዲያ ተናግረዋል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል፣ ያሉት የአካባቢው የጤና ባለሙያዎች በተለይ መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለ እቀባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ። ይህ በእንዲህ እንዳለ በሽታው እየተስፋፋ ስለመሆኑ ማሳያ ከጤና ሚኒስትር ተጨማሪ በበሽታው የተያዘ ሰው መገኘቱ ተመላክቷል። ጤና ሚኒስትር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን ይፋ አድርገዋል። የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመም ቁጥጥር ስራ ጀምረዋል። በዚህ አደገኛ በሆነው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስትር አረጋግጧል። ሚኒስትሩ ሂዳር 9 ቀን 2018 ዓመተ ምህረት 9 የላብራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር አራት ደርሷል ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፉት ስድስት ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን ህዳር ስምንት ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ ያለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጸዋል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስቴር ዶክተር መቅደስ ዳባ ጋር በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላብራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የአሜሪካ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል። ስል ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ አመላክተዋል። በተያዘ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምረዋል። ደቡብ ሱዳን ጤና ሚኒስትር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊው የክትትልና ቁጥጥር ስራ እየተሰራ ይገኛል ብለዋል። በሀገሪቱ ቫይረሱን ለመከላከል የቅድመ ጥንቃቄ እርምጃዎች አስቀድመው መጀመራቸው የተገለጸ ሲሆን በኢትዮጵያ ድንበር አካባቢዎች በተደጋጋሚ በሚደረጉ እንቅስቃሴዎች ምክንያት ካፖኤታ ምስራቅ፣ ፊቦር፣ ፓቼላና አካቦን ከፍተኛ ስጋት ያለባቸው ወረዳዎች መሆናቸው ተለይተዋል ተብለዋል። በተጨማሪም ኬንያና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳ ቤትና ቱርካና አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጿል። የጋና ጤና አገልግሎትም የቅድመ መከላከል ዝግጅት ስራዎች እየተከናወኑ መሆኑንና የ24 ሰዓት ክትትል እየተደረገ መሆኑን አስታውቋል። የጤና ሚኒስቴር እስካሁን 28 የላብራቶሪ ምርምራ አድርጎ አራት ሰዎች ላይ ብቻ ቫይረሱ እንደተገኘ አስታውቋል። በቫይረሱ ህይወታቸው ያለፉ ሰዎችን ደግሞ ሶስት ብቻ እንደሆኑ በማህበራዊ ትስስር ገጹ አመላክቷል። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎችን የገደለውም። ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣራፊ ሞት አብቅቶ ነበረም። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ በቫይረሱ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። የማርበርግ ቫይረስ ምንድን ነው? ሚና ሃይልስ አደገኛ ነው? ይህ ጥያቄ የብዙዎች ጥያቄ ነው። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል። ቀደም ሲል በተከሰቱት የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ገድለዋል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ ሰባቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበረ። ከዚያው ወዲህ ግን ቫይረሱ ከሌሎች እንስሳት ጋርም ተያይዘዋል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ነው። ኢኳቶሪያል ጊኒ፣ ዲሞክራቲክ ኮንጎ፣ ኬንያ፣ ኡጋንዳ፣ ዚምባብዌና ሩዋንዳ በአውሮፕያኑ ሁለት ሺ አምስት በአንጎላ ወረርሽኝ ተከስቶ ከሶስት መቶ በላይ ሰዎችን ገድለዋል። በተቀረው ዓለም ግን ባለፉት አርባ ዓመታት ውስጥ በማርበርግ ቫይረስ የሞቱት ሁለት ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ አሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበረ ተብሏል። የግብጽ የሌሊት ወፍ ብዙውን ጊዜ ቫይረሱን ትሸከማለች። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017ና 223 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበረም። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ናቸው። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን መንግስት አረጋግጧል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችን እና የህክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎችን የመመርመሪያ መሳሪያዎችንና መከላከያ መሳሪያዎችን እንደሚያቀርብ አስታውቋል። ቫይረሱ በድንገት ሲጀምር ትኩሳት፣ ከሶስት ቀናት በኋላ ደግሞ ሌሎች ምልክቶች ይከተላሉ። ማቅለሽለሽ፣ ማስታወክ። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ የሞቱ የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመላክተዋል። ብዙ ሰዎችም በተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስ እና በድንጋጤ ምክንያት ምልክቱ በጀመራቸው ከ ከስምንት እስከ ዘጠኝ ቀናት ባሉት ጊዜያት ውስጥ ሕይወታቸው ያልፋል። ለመሆኑ የማርበርግ ቫይረስ እንዴት ይተላለፋል? የአፍሪካ አረንጓዴ ዝንጀሮዎችና አሳማዎች ቫይረሱ ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላም ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆኑበት ደረጃ ላይ ሆኖ ሊቆይ ይችላል። እንዴትስ ልታከም ይችላል? ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመላክቷል። ዶክተሮች ሆስፒታል የሚገኙ ህመማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችላሉ። እንዴት በቁጥጥር ስር ሊውል ይችላል? ጋቪ የተሰኘ የዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው ብለዋል። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የሕመሙ ምልክቶች ከታዩ በኋላ ለአንድ ዓመት ያህል ወይም የዘር ፍሬያቸው ሁለት ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ አለባቸው ስል የዓለም ጤና ድርጅት አሳስበዋል።